ዳጃ ሃ ጂንቲን ወመን ሾ ኢሸን ቢን ራን። ዛሬ በበሽተኛና በዶክተር መካከል ሆስፒታል ገብተን የሚደረገውን ምልልስ የምናይበት ቀን ነው። ኢሸን ቢን ራን ኢሸን የሚለው ቃል ኢሸን ዶክተር ማለት ነው። ስፔሻሊ ሜዲካል ዶክተር ኢሸን። ሌላ አይነት ዶክተር ሲሆን ቦሺ ይባላል። የፖለቲካ ወይም የሂስትሪ ዶክተር ሲሆን ቦሺ፣ የሕክምና ዶክተር ሲሆን ኢሸን ወይም ዳይፉ ይባላል። በነገራችን ላይ ዳይፉም ይባላል፣ ዶክተር ማለት ነው። በሽተኛ ቢን ረን ይባላል። የምትለው እቺ ቃል እንደዚህ ያለ ሲሆን ፈጠን ተብላ ነው የምትነበበው። ስትሆን ኤንድ ማለት ናት። ኒ ማለት እኔ፣ እናንተ አይ ኤንድ ዩ ማለት ነው። ስለዚህ እቺ ቃል ፈጠን ያለች፣ ያኛው ትዝ ይላችኋል፣ መጠጣት ነው። ቱ ድሪንክ ቲስ ዋን ኢዝ ኤንድ። ስለዚህ ኢሸን ቢን ረን ቢን ማለት የታመመ ን ማለት ሰው ን ረን የታመመ ሰው ሽት በሽተኛ ማለት ነው። ኢሸን ቢንረን ዶ ት ስለዚህ ብዙ ጊዜ ዶክተሮች የሚጠይቋቸውን ጥያቄዎች ዛሬ እናያለን። ዶክተሮች ምን ይጠይቃሉ? ምንም ነው የያመ ኒና ሹፉ ሹፉ የሚለው ቃል ሹፉ ማለት ጤና ነው፣ ወይም ጥሩ መሆን ነው። ቡ ከገባበት ግን ቡ ሹፉ ማለት አም ናት ፊሊንግ ጉድ፣ አም ናት ፊሊንግ ጉድ፣ መረበሽ። ምንህ ነው የታመመው? ምንህ ነው ሲባል ኒ አንተ፣ ናሊ የት የት፣ ናሊ ኒ ናሊ ቡ ሹፉ ኒን ናሊ ቡሹፉ ምን ላይ ነው የሚሰማ፣ ምን ላይ ነው ዲስኮምፎርት ያጋጠመ ሲል ዶክተር ምን ይላል። ኒ ናሊ የሚለውን ቃል ተምራችኋል። ናሊ ናሊ፣ የት ምን ውስጥ ኒ ናሊ ቡሽፉ ኒ አንተ ናሊ ቡሽፉ የቱ ጋር ነው ጤናማነት የማይሰማህ ይልሃል። ዶክተሩ ማለት ነው፣ ይልና በሽተኛ ውን ጋንማው፣ ጋንማው ጉንፋን ማለት ነው። ጉንፋን በቻይንኛ ጋንማው። ወጋንማው ማለት ጉንፋን ይዞኛል። ጋንማው ጉንፋን ማለት ነው። ትኩሳት ወ ፋሻው ትኩሳት በቻይንኛ ፋሻው ይባላል። ፋሻው ትኩሳት፣ ፋሻው ሻ ፍላቶነ ሁለቱም ሻት ሻ ወ ሻ ለት ትኩሳት አለብኝ ራሴን ያመኛል። ራስ ተብራቸዋል ከዚህ በፊት ይባላል ህመም ተው ይባላል። ስለዚህ ትዎ ጭንቅላት ሄድ ራስ ሲሆን ተን የሚለው ቃል ህመም ነው። ህመም ነው። ስለዚህ ራስ ምታት በቻይንኛ ወደ ትወተን ወደ ትወተን ወዮ አለብኝ አለኝ ፋሻ ወዮ ፋሻ ወደ ትወተን ወጋኑ ማለ ጉንፋን ይዞኛል። ትኩሳት አለብኝ። ዶክተሩ ደመ ምን ይላል? ዮመዮ ላ ዱዚ ኒ ዮመዮ ላ ዱዚ ኒ፣ አንተ ዮመዮ አለብህ የለብህም። ላዱዚ ተቅማጥ፣ ላዱዚ ነው። በነገራችን ላይ ላ ማለት መጎደት ነው። ዱዚ ወይም ደግሞ ወይ ማለት ወይወይ፣ ሆድ ነው። ዱዚ ሚባላል፣ ቤሊ ስቶማች፣ ቤሊ ዱዚ። ቦርጭም አንዳንድ ዱዚ ይባላል። ኒ ዮመዮ ላ ዱዚ ማለት ተቅማጥ አለ የለም፣ የለብኝም። ግልግል። ምክንያቱም ሰውዬው ጉንፋን ብሎ እየጠረጠር ነው። እንደገና ደግሞ ሳል ሳል በእንግሊዝኛ ምን እንደበል ታውቃላችሁ? የእንግሊዝኛውን ልንገራችሁ። G O U G H ሳል እንዴት ይነበባል እም C O U G H cough እንልክ እንደ ከኦኤፍ ሳውንድ ነው cough

ይባላል ማለት ነው። ከዛ ባላስ ማስመለስ ማውጣት ቮሚት ቱ ይባላል ቱ ይገልጸዋል። እንደውም ጃኒኛ ቱ ማለት ማስመለስ ነው። ቱ ነው ያስመልሰሀል። ይኒ ኦቱ ነው ያስመልሰሀል። ወማ ይቱለ፣ ወማ ይቱለ አያስመልሰኝም። እንቅልፍ በቻኛ ሸጂ ሀው ነው

ትላንት ዞቴን ማታ ዋንሻን እኔ ዎ አልተኛው። ሙሸጃ ወይ መሸጃ ይባላል ማለት ነው። ላዱዚ ተቅማጥ ነው። አሁን ደግሞ ፊዚካል ህመም ጋር እንሂድ፣ ስብራት ጋር እንሂድ። መሰበር ብሮክን የሚለው ቃል በቻይንኛ ፖ ነው። ፖ ስለዚህ ቦዲ ፖርት ፓርቶችን ብናስብ ስፔሻሊ እጅ እና እግር፣ እጄ ተሰበረ፣ እግሬ ተሰበረ ማለት ብትፈልግ፣ እጅ እንደምታውቁት ሾ ነው። ወደ ሾ ፖላ፣ ወደ ሾ ፖላ፣ እጅ ተሰበረ። ወደ ቱዌ ፖላ፣ ወደ ቱዌ ፖላ። አሁን ተመልከቱ። አሞኛል ሲባል እንደው በደፈናው አሞኛል ሲባል በቻይንኛ እንዴት ነው? ህመም፣ መታመም ስፔሲፊካሊ ቦታውን ያወቅን ከሆነ ተን የሚለው ቃል ብንጠቀም ጥሩ ነው። ተን ተን ማለት ሲቅ ማለት ነው፣ ህመም ማለት ነው። ለምሳሌ ለምሳሌ በቻይንኛ እንደዚህ ቀለል ያሉ ሸንቲ ማለት ቦዲ ማለት ነው። ሸንቲ ማለት ቦዲ ነው። ቀለል አድርገን እንኳን አንዳንድ የሰውነት ክፍሎችን ብናይ ብናይ፣ አፍንጫ ቢዝ ይባላል። አይን አይን ያንጂ የንጂን ይባላል፣ የንጂን ይባላል አይን አፍ፣ አፍ ሁለት ስም አለው አፍ ኮም ይባላል። አፍ ዙዌ የሚባላል። እንዲያውም ትዝ ይላችሁ እንደሆነ ቢዙዌ የሚል ቃል አስተምሬያችሁ፣ ቢዙዌ ማሻታ ማለት ነው። ቢዙዌ ማለት አፍን ዝጋ ማለት ነው። ኮም አፍ ነው። ጥርስ ያቺ ይባላል። ጥርስ ያቺ ይባላል። ጆሮን እንዲ ሲምፕሊ ጆሮን ብንሰራ ይህን ነገር ጆሮን ብንሰራ ለስ ድሮ ጆሮ ጆሮ አር ቱ ይባላል

አልሞስት ረ ጀምሮ አያምኛል እንደ ፓስቴንስ ነው። ስለዚህ እነዚህ ቦዲ ፓርቶችን አጠቃላይ ፊት እንኳን ፊት ልን ይባላል፣ በቻይንኛ ሊን ይባላል። ጭንቅላት የሚባለው ቶ ተን የሚለው ቃል ፕራክቲካ ለይቶ የታወቀ ሕመም ላይ ነው። ጥርሴና ሞኛ ወደ ያቺ

ፊት እንዳለ ሊን ። ስለዚህ እነዚህን ቦታዎች አሞኛል ብለን ስንል ስፔሲፊካሊ ከሆነ ቦታ ለይቶ ከሆነ ተንን ብንጠቀምት ጥሩ ነው። ሁለተኛ ደግሞ የጤና ምን እንደሆነ ሳታውቁ ግን ጤና ማነት አይሰማኝም ስትሉ ሄልዝ ወይም ጤና የሚለውን ቃል ሹፉን ብትጠቀሙ፣ ሹፉን ብትጠቀሙ ጥሩ ነው። ሹፉ አሞኛል ማለት አይደለም፣ ጤና ማነት ነው። ቡሹፉ ነው አሞኛል። ጤና ማነት አይሰማኝም ስትሉ ዋ እኔ ቡሹፉ ወቡሹፉ ኒ ናሊ ቡንሹፉ ያለው ዶክተሩ ለዛ ነው። ምኑ ጋር ነው መጥፎ ስሜት የሚሰማይ? ኒ አንተ ናሊ ቡንሹፉ ብሎ ይጠይቃል ማለት ነው። በነገራችን ላይ ሆስፒታል ኢዩኤን ይባላል። ሆስፒታል ኢዩኤን። ነርስ ሁሺ ትባላለች። ሁሺ ትባላለች። ሁቼ አምቡላንስ ነው። ሁቼ አምቡላንስ። ሁ ማለት ጀውሁቼ አምቡላንስ ነው እና ነርስ እርዳታ ምሰስ ስለሆነች ነው ሁሺ የተባለችው። ስለዚህ ጀውሁቼ ደግሞ አምቡላንስ ነው። ቼ መኪና ነው። ስለዚህ እርዳታ የሚሰጥ ፈጣን እርዳታ የሚሰጥ መኪና አምቡላንስ ይባላል ማለት ነው። ስለዚህ እነዚህ ሁሉ በም እጄ ተሰብሯል፣ ወደ ሾ ፖላ። እግሬ ተሰብሯል፣ ወደ ቱይ ፖላ፣ ወደ ቱይ ፖላ። ሆዴን አሞኛል፣ ወላ ዱዝ። በነገራችን ላይ ላ መጎተት ነው። ቻይኖች ሆዴን አሞኛል ሲሉ ሆዴን ይጎትተኛል ነው የሚሉት ወላ ዱዚ፣ ሆዴን ይጎትተኛል ሆዴን ይጎትተኛል ነው የሚሉት ማለት ነው ስለዚህ ማስመለስ ቱ ሳው ከሶ ትኩሳት ፋሻው ራስ ምታት ቶተን የሆድመም ወይተን ወይተን ወይተን ወይተን የሆድመም ወይተን ይባላል በሽተኛ የሚለው ቃል ቢን ይሄ ቢን የሚለው ቃል እሱንም ቃል ተጠቅመን አሞኛል ማለት እንችላለን ለምሳሌ ሸን ሸን ሸን ማለት አካል ነው። ጤና ሰው ማለት ነው። ሸን ቢል ወሸን ቢል ማለት ሸን ቢል ማለት አሞኛል ማለት ነው። እንግዲህ ተመልከቱ፣ በሶስት መንገድ አሞኛል ማለት ይቻላል። አንደኛ ወሸን ቢል፣ ሁለተኛ ወቡሹ ፎ አም ኖት ፊሊንግ ጉድ ጥሩ ስሜት አይሰማኝም፣ ሶስተኛ ወተንለ ወደ ቶተለ ወደ ሾተለ ወደ ያቺተለ ምላቴና ሞኛል ቢባ ወደ ሸጣ ወደ ሾብ። ስለዚህ ቦዲ ፓርቶችንም በሰበብ አየን ካየን አልቀረ ደግሞ ግንባርን ምን ግንባር በቻይንኛ እቶ ይባላል። ውስጥ እንግባና አይምሮንኒ አይምሮ ናኦ ይባላል። አይምሮ የለህም ሞይ ለማለት ንመዮ ናኦ ማ ናኦ ማ ቶ ናኦ ማ ንመዮ ቶ ናኦ ማ ማለት አይምሮ ብሬን የለህም ማለት ነው። ቢዙ ማለት አፍን ዝጋ ነው። ኮም ይባላል አፍ ስፔሻሊ ደግሞ በዚህ በኩዎ ጊዜ ኮዩ ብያቸዋለሁ። ስፖክ ላንጉጅ የሚለው ቃል ኮዩ ነው። መመገብ ደግሞ እንደዚህ አይነት ሰዎች ይመግባለሁ። በእኛ ቤት ውስጥ ይሄን ያህል ሰዎች አሉ ሲባል በቻይንኛ ይሄ ኩዎ የሚለው ቃል ለሕዝብ አንዳንድ ቀን እንደ መጀር ወርድም ያገለግላል እንደዚህ ያህል ሕዝብ አለ። እንደዚህ እኛ ቤት አራት ሰዎች አሉ ስንል አራት አፍ ያላቸው ሰዎች አሉ አይነት ይሁንና፣ ኩዎ መጀር ወርድ ስለዚህ በቻይንኛ አፍ የሚለው ቃል ኩወም ነው፣ ዙዌ ነው። ኢንትራንስ እና ኤግዚት ለማለትም ይሄ ቃል ሩኮ ሲባል ሩኮ ጂ እየተባለ ኢንትራንስ እና አውትሳይድ ኢምፖርት እና ኤክስፖርት ሲባል ከአፍ ጋር ተያይዞ የሚገለጥበት አጋጣሚም አለ። አንገት ቦዝ አፍንጫ ቢዝ፣ ጆሮ እርድዎ፣ ግንባር እትዎ። ውስጥ ስንገባ ማይንድ ወይም ብሬን ና ይባላል። ኮምፒውተር እንኳን ዲን ና የተባለበት ምክንያት ከብሬን ጋር ተ ዲን ማለት ኤሌክትሪክ ነው። ናው ማለት አይምሮ ነው። በኤሌክትሪክ የሚሰራ ሴቭ የሚያደርግ ኮምፒውተር ዲን ና የተባለበት ምክንያት ይሄ ነው። ጸጉር ቦዲ ፓርትን ካየን አልቀረ ጸጉር ትወፋ ይባላል። ትወ ጭንቅላት ነው። ፏ ማለት የበቀለ ነው። ጭንቅላት ላይ የበቀለ ነገር ሲሉ ጸጉርን ተወፋ ይላሉ። ግረመንገድ መንገድ ቦዲ ፓርቶችን ጠቀለል ደረት፣ ጀርባ ቢ ይባላል። ደረት ሾን ይባላል። ሆድ ዱዝ ይባላል። እግር ቱይ ይባላል። እጅ ሾ ይባላል። አፍ ስዌ ወይም ደግሞ ኩሆ ይባላል። ፊት በአጠቃላይ ሊሄን ይባላል። ፊት መታጠብ ሺ ሊሄን ነው። እጅ መታጠብ ሽንት ቤት ብንሄድ ለምሳሌ፣ ሰሶ ይባላል። ሰሶ ወይም ደግሞ ሺ ሾ ጄን ሺ መታጠብ ሾ እጅ ጄን ክፍል እጅ መታ የት ነው ማለት ብትፈልጉ ሽንት ቤቱ የት ነው? ዶክተሩን ማግኘት ፈልጋለሁ። ዶክተር አሞኛ። እሺ፣ ወጣለ ዶክተሩ ደግሞ ምን ይለምሃል? ኒ ናሊ ቡሹፉ ኒ ናሊ ተለ ኒ ናሊ እያለ ጥያቄ ው ሊጠይቅ ይችላል ያስላል ወይ ኒ ከሶማ ያስቀምጣሉ ኒ ላዱዚማ ኒ ላዱዚ አራስ ምታት ትኩሳት አለብህ ወይ ትኩሳት ኒ ፋሻውማ ትኩሳት ፋሻውማ ራስህን ያማ ኒ ደቱ ወደን ማ ራስህን ያማል ወይ ጉንፋን ነው መሰለኝ ጉንፋን ይዞአል ኒ ጋንማውማ ወገንማው ጉንፋን ይዞኛል ጉንፋን ይዞኛል ስለዚህ ሆስፒታል ገባን ማለት ነው ዶክተር

ጥንቅቅ ያደረግን ይመስለኛል። እንቀጥላለን።